በጣም አመሰግናለሁ እድሉን ስላገኘሁት። ወንድሜን ዛሬ አይደለም የማውቀው፣ በጣም ረጅም አመት ነው የማውቀው ቤተሰብ በል ግን፣ በዚህ ደረጃ በዚህ ልክ የዚህን ያህል ርቀት ይሄዳል ብዬ አስቤ አላውቅም። አይ ነው በጣም ጀግና ጀንትል የሚባል ሰው እንደሆነ አንዴ ከጃይ ከትንሽ ደረጃ ነው የማውቀው በላይ። እኔም ቢዝነስ አለኝ ግን በዚህ ደረጃ ሰክሰስ አይደለም። በጣም ደካማ መሆኔ የነገረኝ ያወቅኩት በሂሳብ አሰራር በሂሳብ አያያዝ ዛሬ ነው፣ እና ይህ ጀግና ነገም ተነጎዳን ጀግንነቱን ሲቀጥልበት ከዚህ በኋላ የሚመጣው ጄኔሬሽን ሚሊዮነር አይደለም ቢሊዮነር እንደሚያደርግ መቶ ፐርሰንት እርግጠኛ ሆኜበታል።